ዳኒ ዳኒ ዳኒ ዳኒ እንግዲህ ፅጌን አለቅም። ፅጌ ከኔ ውጭ ወደ ውጭ ብሏል ማለት ነው። ፅጌ የኔ ብቻ ናት። ፅጌ የማንም አይደለችም። ጽጌን አሳልፌ ለማንም ልሰጥ አልችልም። እኔ ቀልብባት አለውኝ እንጂ ጫወጥባት አለውኝ እንጂ ከጽጌ ውጪ ወደ ውጪ ወዳታለሁ አጠቅራት አለሁ ብሏል ማለት ነው። አቶ ዳኒ በአፉ ባይወጣም እንደዛ ባይልም እንትኑ ያኔ አክቱ የሚያሳያቸው ነገሮች በጣም እንደዛ እንደሆነ ያመለክታል ማለት ነው። በነገራችን ላይ በጣም ይወዳታል ግን ደግሞ ከእሷ ጋር መሆን ለምን የማይፈልግ ፍቅረኛ የናት ብሎ እንደ ፍቅረኛ የሆነ የሆነ ነገር እንደማያደርግላት ባላቅም፣ ዳኒ ግን ጽጌን ይወዳታል ብዬ አስባለሁ ማለት ነው። አሁን ላይ እያስመሰለ አይመስለኝም። እንግዲህ ዱባይ ላይ እንደዛ ያቃጠላትን በዚህ መልኩ ዳኒን እያቃጠለችው ነው ማለት ነው ጽግሻ ጽድሻ እንግዲህ በርቺ፣ ፈታ ዘና እያሉ ነበረ ወይ ባጠሪው ሸርሽ ነበር። እንግዲህ ያው ዳኒ መጥቶ ሊቆርሱት የነበረውን ኬካቸውን ቡጭቅጭቅ አድርጎ ጥሎባቸዋል ከመሬት ማለት ነው። እኔ እያለሁ ከማንም ጋር ኬክ ልትቆርሺ አትችይም አንቺ እኔ እያለው አንቺ ከሌላ ወንድ ጋር ልትሆኝ አትችም። ደግሞ አትወጂም አንቺ፣ የምትወጂው እኔን ብቻ ነው። አንቺ የምታፈቅረው እኔን ብቻ ነው። በልብሽ ውስጥ ያለሁት እኔ ብቻ ነኝ። ማንም ልብሽ ውስጥ ሊገባ አይችልም። እያስመሰለች ነው። አትወድህም እያለው ነው እንግዲህ ለልጁ ማለት ነው። ልጁ ደግሞ አይመለከትህም አይመለከትም ዛሬም ትወዳታለህ እንዴ? ዛሬም ታፈቅራታለህ እንዴ? በቃ አይመለከትህም፣ ከአሁን በኋላ የኔና የኔ ብቻ ናት። ደግሞ በጣም ወዳታለሁ፣ በጣም አፈቅራታለሁ ብሎታል ማለት ነው። ልጁ ደግሞ ለዳኒ ማለት ነው። እንግዲህ ዳኒና ፅጌ ምን ላይ እንዳሉ ቪዲዮ ተቋርጧል ማለት ነው። አሁን ላይም እንዳሉ አናውቅም። የሚቀጥለው ቪዲዮ ነው ማን የምናየው ማለት ነው። ዳኒ ግን በጣም የቀና በጣም የተናደደ ይመስላል። ምን ይመስላል ብቻ በጣም ተናዷል። በጣም ቀንቷል ማለት ነውና ፅጌ ዱባይ ላይ ክሎሮክስ ጠጣች ሲባል ወይኔ በቃ ይሄ ሊያሳብዳት ነው ብዬ ነበርና እንግዲህ ብድሯን ብድሩን በምድር ያልመለሰ ምንድ ነው ነው የሚባለው እንግዲህ ብድር በምድር በሚለው እንግዲህ ብድሯን በዚህ መልኩ ትናንትና ጀምራ ትናንት ዳኒ ቀጥሯት ነበረ፣ ግን ከቀጠራት በኋላ የሄደችው ይህን ፍቅረኛዋን ይዛ ነው። ጀንተል ያለ ነው ደግሞ ልጁ ናት። ደግሞ በጸሎት ነው ስሙ ደስ ሲል። እና ለማንኛውም እንግዲህ ጽጌና በጸሎት በጣም አሪፍ ነው፣ በርቱ። ዳኒ ከህይወታቸው ውጣ። አቤት ኮመንቱ! ዳኒ ይሄ ሰው ይጠላል ማለት ነው፣ ለሴት ክብር ስለሌለ ማለት ነው። እና ሰላም ሰላም! ውድ የተከበራችሁ የኔ የሸዋ ተኩለት ሚዲያ ተከታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት የክርስቶስ ሰላም ብዙ ይትረፍ። የበለላችሁን ደህና ነው፣ እግዚአብሔር ይመስገን። እንግዲህ ዛሬም ከማዳም ኮሽና ነው መጥቼላችኋለሁ ማለት ነው። በዳኔና በጽጌ ነው የመጣሁት ማለት ነው። እንግዲህ የማዳምን ቅመም እያበረታታችሁን ማለት ነው። እኛ ከማዳም ኮሽና እንደዚህ ብለን ስንመጣ እናንተ ደግሞ ንቃችሁብን አትለፉ ማለት ነው። ላይክ እያረጋችሁ ቪዲዮችን እያጫወታችሁ እለፉ ማለት ነው ባይጠቅማችሁም። ምክንያቱም ለእኛ ስለሚጠቅመን በቅንነት ማለት ነው። እና ቪዲዮ ብታውልን ብታጫውቱልን ምንም ችግር የለውም ማለት ነው። በቅንነት ያው፣ ለእናንተ ይጠቅማል ብዬ አይደለም ግን ለእኛ ቻናላችን ይጠቅማል ማለት ነው። ለእናንተ የሚጠቅም ነገር ይዘን እስከምንመጣ ድረስ እናንተም አግዙን ማለት ነው። እንግዲህ ዛሬ የመጣሁት በጽጌና በዳኒና በጸሎት ነው ማለት ነው። እንግዲህ የጽጌ ፍቅረኛ አዲሱ ፍቅረኛ በጸሎት ይባላል ማለት ነው እና ወይስ ስምማ እንዲ፣ ደስ የሚል ስም ማለት ነው እና እንግዲህ አቶ በጸሎት ከዳኒ ጋር ግብ ግብ ገጥሟል ማለት ነው። ዳኒ ከኔ ውጪ ከማንም ጋር ኬክ ልትቆርሺ አትችም፣ የማንም ልትሆኝም አትችም ብሏል ማለት ነው። ጽጌ ደግሞ አይመለከትም፣ ፍቅረኛ ነው ብላ እቅፍ እያደረገች እየሳመችው ነው ማለት ነው። ዳኒ ደግሞ በዛው ልክ በጣም እየተቃጠለ በፍጹም ጽጌ ያቶቹ አታስመስል፣ እኔን ለማናደድ ፈልገሽ ከሆነ እኔ አልናደድም፣ እኔ እንደዚህ አንተን አልቀናም እያለ ነበር። በጣም እኮ ቀንቷል፣ በጣም ቀንቷል፣ በጣም ተናዷል። እና ከተቀመጠበት ሶፋ ላይ ተነስቶ እንዴት ኬኩን እንደቦጫጨቀው ሊቆርሱ ሲሉ እንኳን ደስ አላችሁ በለን እያሉት እንግዲህ ያ ኬኩን ተነስቶ እንግዲህ ያው እንደ ህፃን ልጅ መሀሉን ቦጭቆ በእጁ አንስቶታል ማለት ነው። ምን የመሰለ ኬክ ነበር፣ ተጫወተበት። ወይኔ ወይኔ! ዳኒ በላሁን ዳውን ክፈልሽ። እንደዚህ ተጭንቃ ጽግቻ ለዳኒ ለአዲሱ ፍቅረኛዋ ለበጸሎት አዘጋጅታለች። በዚህ መልኩ እንግዲህ አበለሻሸህባት ማለት ነው። ሌላው እንግዲህ በጸሎትም እንዴት እንደዚህ ታደርጊያለሽ? ያው ዳኒን በመጨረሻ ገፋፍታ አስወጥተዋል ማለት ነው። ከዚህ ነገር ተጠንቀቂ፣ እኔ እያለሁ ከማንም ጋር እቶኛ አትችይም ጽጌ ነግሬሽ አለው ብሏት ነው የወጣው። እንግዲህ ዳኒ ከወጣ በኋላም እንግዲህ በጸሎት ለምንድን ነው እንደዚህ የምታደርጊው? ለምን እንደዚህ አደረግሽ? እኔና አንቺ ብናሳልፍ ጥሩ ነበረ ለምድና እሱን የጠራሽው እኔ እኔኮ እንደዚህ አይነት ሰው አይመስለኝም ነበር። ለካ እንደዚህ አይነት ሰው ነው እንዴ! ለምድና ነው የጠራሽው? እንደዚህ አዘጋጅተሽ እሱን መጥራት አልነበረብሽም፣ ሲላ እንግዲህ ምላድርግ ተፈጠረ በቃ እኔ ምላድርግ ተፈጠረ፣ ይቅርታ ለሁለተኛው እጠነቅቃለሁ፣ ምንም ነገር እንዳይረብሽል እያለች ልጁን ብታረጋጋውም እንግዲህ በጸሎት ተነስተው እሱን ጥሏት ወጥቷል ማለት ነው። እዳኔንም ገፋፍታ ካስወጣችሁ በኋላ በጸሎትም እንግዲህ ተነስቶ ወጥቶ ሄዷል ማለት ነው። እንግዲህ ጽግሻ በዚህ መልኩ በጣም ተናዳ ያዘጋጀችውንም ወይ ያው ከካሜራ ጀርባ መለስ ብለው ይጠጡታል፣ እየወዳደቋቸዋንም ኬካ ነሳስተው የቀረችዋንም ይበሏታል ብዬ አስባለሁ። እና ከካሜራ ጀርባ እንደሚሆን እርግጠኛ ነው ያው ማ እንደማይቀር ነው እና ምክንያቱም ይሄ ለእኛ ነው እንደዚህ የተለቀቀልን። እነሱ ከካሜራ ጀርባ ደግሞ ስራቸው ማለት ነው። እና እንግዲህ ልጁን ጥሏት ሄዷል ማለት ነው፣ በጸሎት ማለት ነው። ጽግሻ ብቻዋን ቀርታለች ማለት ነው። እንግዲህ ልጁ በጣም እየተናገረ ነበር። ልጁ ግን ኮራ ጀንተል ያለ ነው። ጽግዬ እንዳትለቂውሽ አዎ ዳኒን ይወንደሰዋል ማለት ነው። ዳኒሻ እንግዲህ ተበልተሃል ማለት ነው። ትናንትም ኮሜንት ላይ ጽፌልሽ ነበር ዳኒሻ ተበልተሃል ብዬ ነበር። እንግዲህ ዘይ ሁሉ ተበልተሃል ማለት ነው። ምንም በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባል ማለት ነው። ስለዚህ እንደተበላህ ቁጠረው ማለት ነው። እሺ፣ ስለዚህ የኔ ቤተሰቦች ማለት ነው፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ በሌላ ቪዲዮ ደግሞ እስከምንቀናኝ ድረስ ማለት ነው። ዛሬ በፅጌና በዳኒና በጸሎት መጥቻለሁ። ነገ ደግሞ ወይ የማታ ደግሞ በሌላ መጣ ይሆናል በአንዱ ማለት ነው፣ አይታወቅም። ለማንኛውም ላይክ ሸር ሰብስክራይብ እያደረጋችሁ አበረ ሰላማችሁ ብዙ ትተረፍ ይበልልን። ባይ ባይ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።